አደይን ይዤላችሁ መጥቻለሁ። ቤተሰብ አደይ መቶ ሰላሳ ይዤላችሁ መጥቻለሁ። ሽማግሌውን የገደለችው መስሎኛ የ የቤኪ እናት ማለት ነው። ግን እሱ በህልሙ ነው። እንዴት በአደባባይ ልጄን ልጅ አይደለም ትላለህ? ልጅህ ነው። ደጋግሜ እገልሃለሁ። ታውቃለህ፣ ከአንተ ውጭ የማውቀው ሰው የለኝም እያለችው እንግዲህ በ ደጋ ግሜ እገልሃለሁ እያለችው ነበረ። እንግዲህ ሲኪን አንስታ፣ ቢላው አንስታ እየወጋችው መስሎ የነበረ ግን ብላው አንስታ ስወጋው በህልሙ ነው ለካ የተወጋው ተነሳ ማለት ነው። ቤተሰብ በቃ ይሄን ሽማግሌ ልጅቱ ከሌለችበት ልጆቹ ከሌለችበት ገድለችው ብዬ ነበረ። ተርፏል ማለት ነው። እንግዲህ አባትነቱን ቢያምን የተሻለ ነው ብዬ አስባለሁ። ካ እንዲ ሲያውቀሁበት የነበረው የህሊና ወቀሳ ነው። እንግዲህ ያስበውን በህልሙ እያየው ነው። እንግዲህ ሰውየው ስራፍራቻው የተነሳ እንቅልፉ ተነስቶ ሲያማትብ ነበር ማለት ለምን ለምን እምትናገሪ ከሆነ ተናገር። እዚህ ምን ልትሰሪ መጣሽ? ምንም ማለቴ ምንም እየሰራሁ አይደለም። ዝም ብዬ ነው። እንግዲህ ባቡሬ እነ ቤዛን እየተቆጣጠረ ነው። ምን ልትሰሪ መጣሽ? ነው ዝም ታደርጊያለሽ? እያላት ነው ማለት ነው። እያስጨነቃት ነው። አንተ ፈርታ የሚሰራ ካለ ተፍ ተፍ ልበላ አሰራኝ እያለች ትጠይቀዋለች። እኔ ባቡሬ ያንችን ብሎ እንግዲህ ተሳለቀባት። ባይሆን ያሰባችሁት ነገር ምንድን ነው? ምን እያሴራችሁ ነው ደግሞ እያለት ነው። ለዚህ በዚህ ቀረብኩኝ ለንብረቷና ለቤቷ ነው ወይስ ተመችቷ ነው? ሁሉም ሰው እንዳንቺ ጥቅም ፈላጊ ነው ይመስል። ብቻ ይህን አድርግ በላይ እኔ አደርጋለሁ። ቆይ ለምንድነው ሁሌ ወደ ሳሳተ መንገድ ምትለ ስራ ሰው መጉዳት እሱ አንተ ምን አገባ ታዲያ? እንግዲህ ይቺ ባለጌ በማንኛውም መጥፎ ስራ እሳተፋለሁ ከጎን ነኝ እያለችው ነው ባቡሬ። ባቡሬ ደግሞ መጥፎ ውጭ ከመጥፎ ከመወሶስ ውጭ ሌላ ስራ የለሽም እንደያላት ነው ኦኬ፣ ገባኝ። ለሊ ነገሮች ከኔ ጋር መካፈል አልፈለግሽ። እንግዲህ በጥፊ ብሏታል ማለት ነው። ሊሊን መቼም በዚህ አጭር ጊዜ ማፍቀር አይችልም። ለገንዘቧና ለቤቷ ብለህ ነው እያለች ስትለው በጥፊ ላሳት ማለት ነው። እንግዲህ የቤኪ ናት ቤቷ። ይዛት መታ ሌሊ በጣም የሚያምር ቤት ነው ያለሽ፣ ነው የምንኖሪው ሰላምዬ እያለቻት ነው። እንግዲህ ከዚህ በፊትም ከዚህ ቤት ይዛት መታ ነበረ፣ ግን አንዴ ህድ አንዴ መለስ ስለሚያረጋት በሽታዋ። እንግዲህ ገና እንደ አዲስ እንዳየችው እያመጎሰች ነው። ቤተሰቦችሽ እስ እያለ ስረ እየጠየቀቻ ነው እንግዲህ ልጅሽ ይመጣ፣ ልብስ ሽን ቀይሬ ፀጉር ጸጉርሽን ተጣጠቤ ልብስ መቀያሬ ይሰጥሻለሁ፣ እያለች ነው ያ ሴትዬቱ። እሽ ልጄ ከመጣ ትላለች። ደግሞ ተመልስ ባቡሬ ሲመጣ እንታደለህም ልጄ አልወዳችሁም ወንዶችን ነው የምትለው። ሴትዮዋ እንደሚመስለኝ ከሆነ ቤኪን የምታስታውሰው ትንሽዬ ልጅ እንዳለ ነው ማለት ነው፣ የተቀረጸባት እንደዛ ነው ብዬ አስባለሁ። ምክንያቱም አሁን ቤኬ አድጎ ትልቅ ሰው ሆኖ ጎረምሳ ሆኖ ስታየው፣ ወንዶችን ስለምጠላ አንተ አደላም ልጄ ብላ አጥልታው ነው ማለት ነው።

አዴ ደግሞ ዴብ ላይ ከመንጠልጠ ነው በፊት መጀመሪያ ልኳ ማወቅ ነበረባት። እንግዲህ እናቷ በሉ እንደፈለጋችሁ ሆኖ ብላ ጥላቸው ስክድ እንደሆነሽ የተተሻቸው የእርሽ ነው ታዲያ እየፈለጋችሁ እንደዚህ ነው ብቻ ነው የምትይው እናት እያለቻት ነው። እነሱ እንደምታያቸው የልብ ጓደኛ ናቸው፣ እንደፈለጉ የሆኑ ብላ ማለት ስለደበረኝ እኔ የቤቱን ስራ ለመስራት እንጂ አንቺ ለማስመጣት አይደለም የመጣሁት በፍጹም ነው። ግን ደግሞ አሹ በአንቺ ምክንያት ሲከፋው አልፈልግም። እኔ ከአንቺ በላይ አሹ አሽን ታፈቅራሽ አታፈቅርም? አይ እንግዲህ ይቺ ሩታ የምትባል ሴትዮ በጣም መከራዋን እያሳየቻት ነው። የደን ጓደኛ አሹን ተወልጀዋለሽ፣ አቶጆም ስትላት አይ ነጽፍ ወንድሜ ነው ስትላት ከአሁን በኋላ በአሹ መቅራት አይቻልም፣ አርፈሽ ስራሽን ትሰር ያለሽ አለቻት። አሹ ካለ ውጭ አትወጭም፣ አርፈሽ ድጋሜ ሁለተኛ ቤቱን አዝዤው እያለቻት ነው እኔ አንድ ልጅ ነት ነው ቆይ እንግዲህ ባቡሬ አባባ እኔ የአንተ ልጅ ነኝ ወይ እያለ በደንብ እየጠበቀ እየጠየቀው ነው አባባ ደግሞ የቅምጥል ወንድም ካረኩ ቆየሁኝ ግን አሁንም ቢሆን ልጄ ነህ ግን የአንተ የማን ልጅ እንደሆንክ ከምታቀው እናት ብቻ ናት እያለ ነው

ከዱር እየጠብቃት እያለው ነው። በእናትህንም ጥራትና ጥራት እና ይቅርታ ልጠይቃት። እኔ ዛሬ ልሞት ነገ ልሞት የማላቅ ሽማግሌ ነኝ ብሏል። ምናልባት ካልደረሰች የገፋ ነገር አለ። እንግዲህ ባቡሬ እኔ አባትነትህን ማጣጣም እፈልጋለሁ። አሁን እንድሞት አልፈልግም እያለው ነው። ሰውየው ደግሞ መሞቴ ነው ኑዛዜ ያስቀምጫለሁ ለልጄ እያለ ነው

የባቡሬ እናት ደህና ሆናለች። ለብሳ ዘንጣ ስትታይ ያች ሴት አይመስልም። እውነትም ልብስ ሰው የሚያስመስልን ልብስ ነው የሚያስብል ነገር ይታያል። ግን በቃ ቀስ በቀስ ነገሮች እናስተካክላለን። ግን ማዘሮ፣ ቆይ ለምንድን ነው ዋንድ ስታይ በድ የምታባረ? ሁሉም ወጣት ሴቶች ሳይ ራሴ ወስጣቸው ያዋለሁ። ከባድ ጊዜ ነው። ወጣት ስጡኝ፣ ሁሉም ቦታ መግባት ፈልያለሽ፣ ያንንም ይህንንም

ይቺ ሴትዮ በጣም እብዴቷ ቀንሶላታል። ቤተሰብ እስካሁን ቁጭ ብላ በስነ ስርአቱ ስታወራ ሊሊን አንዴም እንኳን አልቀላቀለችም። ተሻላት እንዴ፣ እያስባላይ ነው በጣም ብዙ ተጠብቅ ይኖራል ነበር። ስለዚህ ወደ ስራሽ እንደማትመለሽ እርቀኛ ሆነሻል ማለት ነው። ያበላሻቸውን ነገሮች ጥፋቶች ሚኝ በመጋፈጥ ሁሉም ነገር አስተካክላ የሚገርም ሁኔታ የቤኪናት ወደ ቀድሞ ማንነቷ ተመልሳለች። በጣም ደህና ሰው ሆናለች ማለት ነው።

እኔ አሹዬ ነው ወደዋለው። ነገር ነው መሰለኝ አሹን እየጠበኩ ብላ በር ላይ ቁጭ ብላለች። አንቺ ልጅ ወደ ሻላ አሹ አትገቢውም እያለቻት ነው። እሷ የኔ ህይወት እኔ ጋር ነው የሚኖረው ምን አገባሽ አንቺን ብላ ወተት አትገባኝ ጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣጣ ሁሉንም ይኸው ለእኔ ስትይ ነው። ምንም እንዳትከፍብኝ እናት። እንግዲህ የበረከት እናቴ የቀርበ ላይ ልጅ የበረከቴ ነህ ብላ ተደፍታ ያን ሁላ ጥላቻ ጠፍቶ ልጇ መሆኗን አውቃ ተንበርክካ ጠይቀዋለይ አንቺ ለእኔ ብለሽ ነው እንጂ ማንም አንቺን ያህል ዋጋ የከፈለልኝ ሰው የለም፣ በማለት አቅፏታል። በጣም በሚገርም ሁኔታ በጣም ደስ የሚያሰኝ ነው። እንግዲህ ልልዬ አክማዝ ደረጃ አድርሳታለች። ዋናው ጌ ስለ ልቦና ባለሙያ መሆን ነው። ምንም ያደረጉት ነገር የለም ችግር ነገር ፈልጌ ፈልጌ ሰጣት ከአንቺ ጋር አጠፋሁ ብዬ ነው።

አባትና እናቱ ስለተስማሙ እንደገና ደግሞ በመጠለም የሱ እህት በመሆኗ በጣም ደስ ብሎታል። በጣም ደስ ይላል። አንቺ እኮ ሰዎች ደስታ የሚያስደስትሽ ሰዎችን ለማስደሰት ርቀት ምንት ይችልሽ ነሽ ባቡሬ ራሱ አንቺ በማግኘት ብትኛ አሁ እንዴት ነው እየባሳይሽ ኔ ምርጥ ጓደኛ ያንቺ ማን ይነግርሻል? ባቡሬ እዚህ መመለስ አለበት እያለች ነው። እንደ ቤተሰብ አድርጌዋለሁ ስትል፣ ቤተሰብ ብቻ ብላ አዴ እንግዲህ ተሳሳቁ። አዴና ሌሊ ማለት ነው የዚህ ቤት ወሰን ሲያሳዝን እኮ የቅምጥል አባት እና የባቡሬ አባት እንግዲህ ከዚች ዓለም በሞት ተለይተዋል በሚያሳዝን ሁኔታ። የሚያሳዝነው ባቡሬ አባቱ ጋር ፍቅሩን ሳያጣጥም ደግሞ እንደገና ቅምጥል ትንሽ ጊዜ ብላ አባቷን ጥላ ሂዳ አባቷን ሳታይ መሞቱ በጣም አሳዛኝ ነገር ነው፣ ማለት ነው እንግዲህ በሚያሳዝን ሁኔታ አባባ መሞታቸውን እንግዲህ ለልጅቱ እንዴት እንደሚያረዷት እዛው ከገጠር ወደ ከተማ ከገባይ በኋላ ቤት ከደረሰይ በኋላ ነው ማርዳት ዝብለዋል። እንግዲህ ቤኪ በሚያሳዝን ሁኔታ ራሱን ስቷል። በጣም ያሳዝናል። አንድ ቀን እንኳን አብሮ አባቱ ጋር ሳይጫወት አባቱ እንደዚህ በመሆናቸው ያሳዝናል። ቤተሰብ፣ ላይክ፣ ሰብስክራይብ አድርጉኝ። ያለውን ነገር ጀላችሁ እመጣለሁ። ስለተከታተላችሁ አመሰግናለሁ። ባይባ